እንዴት ውላችኋል ክቡራን ተመልካቾቻችን፣ ከቀኑ 6 ሰዓት ሆኗል። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ እስከ 2 እስከ 8 ሰዓት ድረስ የሚያቆዩትን የተለያዩ ዘገባዎችን አካቶ አሁን ተጀምሯል። አብራችሁን ልትቆዩ በአክብሮት እንጋብዛለን። ዜና ኢትዮጵያን እየመራን መታሰቢያ ደረጀና አሸናፊ እንዳለ ከእናንተ ጋር እንቆያለን። በቅድሚያም አርዕስተ ዜናዎች። ለምግብ ዋስትና አደጋ የሆኑ እንደ ፈጣን የበረሃን በጣና ግሪሳ ወፍን መከላከል በሚቻልበት መንገድ ላይ ምክክር እየተካሄደ ነው። ከዲጂታላይዜሽን መስፋፋት ጋር ተያይዞ ሊፈጠሩ የሚችሉ የሳይበር ጥቃቶችን ለመከላከል በትኩረት እየተሰራ መሆኑ ተገለጸ። የኢትዮጵያ መገናኛ ብዙኃን ባለስልጣን ከአዲስ አበባ ዩኒቨርሲቲ ጋር በመሆን የኢትዮጵያ የሚዲያ ልሕቀት ማዕከልን በዛሬው ዕለት አቋቋመ። ከውጭ አፍጋኒስታንና ፓኪስታን የጊዜያዊ ተኩስ ማቆም ስምምነት ላይ መድረሳቸውን አስታወቁ። እነዚህን እና ሌሎች ሰፊ ጉዳዮችን ይዘን በያላችሁበት እንዘልቃለን። ከዋናው ስቱዲዮ በተጨማሪ የተለያዩ ሁነቶችን በተለያዩ የሀገሪቱ አካባቢዎች ላይ ባልደረቦቻችን እየተከታተሉ ይገኛሉ። በቆይታችን እነሱንም የምናገኛቸው ነው የሚሆነው። ኤልሻዳይ ወንድማገኝ ቀደም ሲል የጠቆምናችሁ ማለትም የኢትዮጵያ መገናኛ ብዙኃን ባለስልጣን ከአዲስ አበባ ዩኒቨርሲቲ ጋር በመሆን የኢትዮጵያ ሚዲያ ልሕቀት ማዕከልን በዛሬ ዕለት አቋቁሟል። ይህንኑ ሁነት እየተከታተለች ነው የምትገኘው። ተጨማሪ መረጃዎችን በቆይታችን ታጋራናለች። ሳሙኤል ወርቃየሁም እንዲሁ ይቀላቀለናል። ስድስተኛው ሀገር አቀፍ የሳይበር ደህንነት ወር በባህር ዳር ከተማ እየተከበረ ነው የሚገኘው። ሁነቱ ምን መልክ አለው ስንል ሳሙኤልን እንጠይቀዋለን። በቢዝነስ ዘገባችንም በተመሳሳይ ወይንሸት ደጀኔን እናገኛታለን። የአፍሪካ ፓኪስታን የንግድ ግንኙነትን በተመለከተ ከሷ ጋር ደግሞ ተጨማሪ መረጃዎችን እንጋራለን። በዜና ኢትዮጵያ ቀዳሚ የምናደርገው በቀጥታ መስመር ላይ የሚገኙ ባልደረቦቻችን የታደሙባቸውን ሁነቶች በተመለከተ ተጨማሪ መረጃዎችን ወደሚያጋሩባቸው ዘገባዎች ነው። የኢትዮጵያ መገናኛ ብዙኃን ባለስልጣን ከአዲስ አበባ ዩኒቨርሲቲ ጋር በመሆን የኢትዮጵያ የሚዲያ ልህቀት ማዕከልን በዛሬው ዕለት አቋቋመ። በማስጀመሪያ መርሃ ግብሩ ላይ የኢፌድሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች ዘርፍ አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት፣ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ሳሙኤል ዶክተር ሳሙኤል ክፍሌ፣ ሚኒስትሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። በማስጀመሪያ መርሃ ግብሩ ላይ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ መገናኛ ብዙሀን በሰላም በመልካም አስተዳደር በወቅታዊ ጉዳዮች ላይ ሚናቸው ከፍ ያለ ስለመሆኑ አንስተዋል። ይህ የልህቀት ማዕከል መቋቋሙ የዘገባ ቅርጹን ለመቀየር አሰባሳቢ ትርክትን ለማስረጽ ለአንዱ ወገን መስራት ሳይሆን ለሀገር መስራትን ያስቀደመ የኢትዮጵያ ሚዲያ የኢትዮጵያን ጥቅም የማይረሳ መሆን እንዳለበትም አመላክተዋል። ይህንኑ ሁነት የተከታተለች የምትገኘው ባልደረባችን ኤልሻዳይ ወንድማገኝ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ኤልሻዳይ እንዴት ውለሻል? ዛሬ የተቋቋመው የልህቀት ማዕከል በተለይ ከሚዲያ ጋር ተያይዞ የሚነሱ ትችቶችን በመቅረፍ ረገድ የሚኖረው ሚና ምን ይመስላል የሚለውን እስቲ ሀሳብ አጋሪ ነው። አመሰግናለሁኝ። መታሰቢያ፣ አስቀድማችሁ ስትገልጹት እንደነበረው እናንተም በመግቢያችሁ የኢትዮጵያ መገናኛ ብዙኃን ባለስልጣን ከአዲስ አበባ ዩኒቨርሲቲ ጋር በጋራ በመተባበር የኢትዮጵያ የልህቀት ማዕከልን በዛሬው እለት በይፋ አስጀምሯል። እንግዲህ በመርሃ ግብሩ ላይም የተገኙት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ እንዲሁም ደግሞ የጠቅላይ ሚኒስትሩ ማህበራዊ ጉዳዮች አማካሪ ሚኒስትር ማዘጥበባት ጥበባት ዳንኤል ክብረትን ጨምሮ በርካታ ጥሪ የተደረገላቸው እንግዶች በዛሬው እለት ተገኝተዋል። እንግዲህ በዛሬው በማስጀመሪያ መርሃ ግብሩ ላይ የኢፌዴሪ ህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ከዚህ ቀደም ስለነበረው የሚዲያ አሰራር በተወሰነ መልኩ አጋርተዋል ሀሳባቸውን። እሳቸውን በመግቢያቸው እንደገለጹት ከሆነ በኢትዮጵያ የሚዲያ ታሪክ ላይ በተለይ የመገናኛ ብዙሀን አስተዋጽኦ ቀላል የሚባል እንዳልሆነ ተናግረዋል። በተለይ ደግሞ ሀገር ችግር በገጠማት ጊዜ በወቅታዊ ጉዳዮች ላይ፣ በማህበራዊ ጉዳዮች ላይ፣ በበርካታ ጉዳዮች ላይ አስተዋጽኦአቸው ሚናቸው ከፍ ያለ ስለመሆኑ በዛሬው ዕለት በመርሃ ግብሩ ላይ ተመላክቷል። ምንም እንኳን ከዚህ ቀደም የሚዘገበው ያዘጋገብ ስርዓት መልካም ጎን ቢኖረውም ደግሞ ያዘጋገብ ስርዓቱ አውዱና መልኩ መቀየር ስላለበት በተለይ ደግሞ የልህቀት ማዕከሉ በዚህ ዘርፍ ላይ ከፍተኛ ሚና ይጫወታል ተብሎ ይታወቃል። እንደሚታወቀው እንግዲህ ሀገራችን ኢትዮጵያ ወይም ደግሞ ሁላችንም ኢትዮጵያውያን አሰባሳቢ ትርክት እንደሚያስፈልገን በዚህ መድረክ ላይ ተገልጿል። በዚህ ትርስ ኢትዮጵያን የሚሻገሩ በርካታ ሀገራዊ ጉዳዮች የሚስተናገዱ ስራዎች መሰራት እንዳለባቸው ነው የተመላከተው። ሚዲያ ስራው ማንጸባረቅ ወይም ጉዳዮችን ለሕብረተሰቡ ማድረስ ብቻ ሳይሆን ደግሞ የሀገርን ጥቅም ባስጠበቀ እና ባስበለጠ መልኩ መሆን እንዳለበት ተገልጿል። ከግለሰብ ይልቅ ደግሞ ሀገርን አሻጋሪ ስራዎች መሰራት እንዳለባቸው ነው በዛሬው እለት በስልጠና ማዕከል ወይም ደግሞ ማስጀመሪያ መርሃ ግብሩ ላይ የተከናወነው እንደሚታወቀው፣ ከዚህ ቀደም በተለያዩ የትምህርት ዘርፎች ላይ እያንዳንዱ ትምህርት ባለበት ደረጃ መቀጠል ብቻ ሳይሆን በየጊዜው ወቅቱን ጊዜውን በዋጀ መልኩ ስፔሻላይዝድ መደረግ ስላለበት ደግሞ የጋዜጠኝነት ሙያም ደግሞ ይህንን ማዕከል ያደረገ መሆን ስላለበት በዛሬው የመጀመሪያ ክፍል ወይም ደግሞ በመጀመሪያው ምዕራፍ ላይ ሰልጣኞች ወደ ስልጠናቸው ገብተዋል። ከዚህ በኋላ ደግሞ በግሉም ይሁን በመንግስት ሚዲያ የትኛውም የሚዲያ ተቋም ይህንን ስልጠና መግባትና መሰልጠን እንዳለበት በመድረኩ ተመላክቷል። በዚህም ዘርፍ ውስጥ እንግዲህ በተለይ የቱሪዝም ጆርናሊዝም ወይም ደግሞ ጋዜጠኝነት፣ የውሃ ጆርናሊዝም መሰል የሆኑ ከዚህ በፊት የምንሰለጥናቸው ወይም ደግሞ በዩኒቨርሲቲ እንደሚሰጡ ኮርሶች ውስጥ ጋዜጠኝ ውስጥ ያማከሉ ስራዎች መሆን እንዳለበት ተመላክቷል። እንደ አጠቃላይ ደግሞ ሀገር የሚያስፈልጋት አሰባሳቢ ትርክትን መፍጠር ነው። ሀገርን የሚያሻግሩ በርካታ ስራዎች መሰራት አለባቸው። በዚህ ዘርፍም ደግሞ ሚዲያው አስተዋጽኦ ከፍ ያለ ነው። ነገር ግን ከዚህ ቀደም የነበረውን የአዘጋገብ ስልት እንዳለ ሆኖ ደግሞ በተሻለ መልኩ የኢትዮጵያ ሚዲያዎች ከሀገር አልፎ ደግሞ ዓለም አቀፍ የሚዲያ ተሞክሮችን ተወስዶ ጭምር ስልጠናዎች ተሰጥቷቸው በሚዲያ ዘርፉ ላይ ሚዲያው ከፍ ያለና ሀገርን የሚያሻግሩ ስራዎች መስራት እንዳለው ቸው በዛሬው ዕለት በስልጠና ወይም ደግሞ በመርሃ ግብር ላይ ተመላክቷል። መታሰቢያ እና አሸናፊ ያለኝ መረጃ ይህንን ይመስላል። አመሰግናለሁ። አልሻዳይ፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ከዲጂታላይዜሽን መስፋፋት ጋር ተያይዘው ሊፈጠሩ የሚችሉ የሳይበር ጥቃቶችን ለመከላከልና ለመመከት በትኩረት እየተሰራ ነው ሲሉ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት አሚር ተናገሩ። ስድስተኛው ሀገር አቀፍ የሳይበር ደህንነት ወር የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል መሪ ሀሳብ በአማራ ክልል ባህር ዳር ከተማ እየተከበረ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል፣ እንደምኑ ምኑ ላህል በባህር ዳር ከተማ እየተከበረ በሚገኘው ስድስተኛው ሀገር አቀፍ የሳይበር ደህንነት ወር ላይ ምን አይነት ሀሳቦች ተነሱ? ጠቅልል ያሉ መረጃዎችን አድርሰን አመሰግናለሁ። እንግዲህ በዓለም አቀፍ ደረጃ የቴክኖሎጂ እድገትን ተያይዞ የሚቃጡ የሳይበር ጥቃቶች ሀገራትን በተለይ ለበርካታ ኪሳራዎች እየዳረጉ መሆናቸው እየተገለጸ ይገኛል። ኢትዮጵያም ታዲያ ይህን የሳይበር ጥቃት ለመከላከል የሚያስችሉ ተቋማትን የማደራጀት ስራዎችን ጨምሮ በርካታ ስራዎችን እየሰራች መሆኑም የሚገለጽ ነው። እንግዲህ በዛሬው እለትም ስድስተኛው የሳይበር ደህንነት ወር ነው፣ እንግዲህ በአማራ ክልል በባህር ዳር ከተማ እየተከበረ የሚገኛል ማለት ነው እንግዲህ የኢንሳ ወይም ደግሞ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሀሚድን በዚሁ መድረክ ላይ ተገኝቶ ነበር። እንግዲህ እንደ ሀገር በተለይ የሳይበር ደህንነትን ለማስጠበቅ በርካታ ስራዎችን እየሰራ መሆኑን ነው እንግዲህ ተቋሙ የገለጹት ማለት ነው። ከዚህም ባሻገር በተለይም በማህበረሰቡ ብሎም በተቋማት ደረጃ ስለ ሳይበር ደህንነት ንቃተ ህሊና እና የግንዛቤ ማስጨበጫ ስራዎችን ለመስራት ያመች ዘንድ ጥቅምት ወርን በየአመቱ የሳይበር ደህንነት ወር አድርጎ እየተከበረ እንደሚገኝና በዘንድሮ ዓመትም ስድስተኛው ዓመት ላይ መድረሱን ነው እንግዲህ የገለጹት። የዘንድሮው የሳይበር ደህንነት ወር ታዲያ ከጥቅምት አንድ እስከ ጥቅምት 30 እየተከበረ ሲሆን በተለያዩ አካባቢዎች ማለት ነው በተለይ ትኩረቱንም የሀሰተኛ መረጃ የሚሰራጩ ሀሰተኛ መረጃዎችን በመከላከል እንዲሁም የዲጂታላይዝና የሳይበር ደህንነት ጥበቃ ላይ ትኩረቱ ማድረጉን ነው እንግዲህ የገለጹት። ባለፈው ሳምንት በአዲስ አበባ ከተማ አስተዳደር በተለይ የመጀመሪያው ሳምንት ማለት ነው የሳይበር ደህንነት ወር መደረጉን ነው እንግዲህ ያስታወሱት። በዛሬው ደግሞ በተለይ በአማራ ክልል እየተከናወነ እየተካሄደ በሚገኘው የሳይበር ደህንነት ወርም ታዲያ የዲጂታላይዜሽን እና የሳይበር ደህንነትን ትኩረቱን አድርጎ ነው እንግዲህ ውይይቱ እየተካሄደ የሚገኘው ማለት ነው። በዚሁ እንግዲህ በርካታ መልክቶች ተላልፈዋል። በተለይ ዳይሬክተሯ ተቋሙ ከተቋቋመበት ጊዜ ጀምሮ በተለይ በሳይበር ደህንነት ፖሊሲ የሚወጡ ፖሊሲዎችን በማዘጋጀትና በተለይም ኢትዮጵያ እንደ ሀገር በተቋማትና በማህበረሰብ በግለሰብ ድርጅቶች ጭምር የሚቃጡባትን የሳይበር ጥቃቶችን ለመመ ምልክትና ለመከላከል ፖሊሲዎችን የማውጣት እንዲሁም የሰው ኃይል የማደራጀትና በርካታ ስራዎች እየተሰሩ እንደሚገኙ ነው እንግዲህ የገለጹት። ታዲያ ተቋሙ በፌዴራል ብቻ አላበቃም። በክልሎች በከተማ አስተዳደሮች ለሚከናወኑ የዲጂታላይ ስራዎችን ምክንያት በማድረግ ሊከሰቱ የሚችሉ የሳይበር ጥቃቶችን ለመከላከልን በቅንጅት እየተሰራና ና ተቋሙም ድጋፍ እያደረገ ስለመሆኑ ነው እንግዲህ የገለጹት ማለት ነው። እንግዲህ በከተማ ደረጃ በከተማ አስተዳደሮችና በክልሎች የተገበሩ የሚገኙ የስማርት ሲቲ ወይም ደግሞ የስማርት ከተማ እንዲሁም የተለያዩ አገልግሎቶችን የመሶ ጎብን ጨምሮ የተለያዩ አገልግሎቶችን ወደ ዲጂታላይዝ የመቀየር ስራዎች እየተሰሩ ይገኛሉ። ታዲያ እነዚህን አገልግሎቶችና እነዚህን የዲጂታላይዜሽን ስራዎችን ምክንያት በማድረግ ለሚፈጠሩ ጥቃቶችን ለመከላከል እንግዲህ በቅንጅት እየተሰራ መሆኑን ነው የገለጹት ማለት ነው። በዚህም ታዲያ የጋራ ጥረት እንደሚያስፈልግ ነው የተናገሩት። በዚሁ መድረክም የአማራ ክልል ርዕሰ መስተዳድር አረጋ ከበደም ተገኝተው ነበር። እንግዲህ ክልሉ በተለይ ቴክኖሎጂ ቴክኖሎጂ ያለውን ምርትና ምርታማነት ለማሳደግ ያለውን አስተዋጽኦ በመገንዘብ ክልሉ በተለይ ለቴክኖሎጂ ዘርፉ ትኩረት ሰጦ እየሰራ እንደሚገኝ ነው የገለጹት። በዚህም ክልሉ በተለይ በአምስት ዓመት አሻጋሪና የልማት እቅድም አንዱ የትኩረት አቅጣጫ አድርጎ እየሰራበት እንደሚገኝና እስካሁን ባለው ሂደትም ተስፋ ሰጪ ውጤቶች እየታዩ መሆኑን ገልጸዋል። ታዲያ ይህን የቴክኖሎጂን ምርታም ታዲያ በተለይ ደህንነቱን ማስጠበቅ ያስፈልጋል። በዚህ ረገድ በትኩረት መስራት እንደሚጠበቅ ሀሳባቸውን ያነሱበት መድረክ ነበር። ለጊዜ ያለኝ መረጃ ይህን ይመስላል። ሳሙኤል፣ ለመረጃዎቹ እናመሰግናለን። መልካም ዘገባዎቻችን ይቀጥላሉ። ለምግብ ዋስትና አደጋ የሆኑ እንደ ፈጣን የበረሃ አንበጣና ግሬ ሳዋፍን መከላከል በሚቻልበት መንገድ ላይ ምክክር እየተካሄደ ነው። የምስራቅ አፍሪካ ፈጣን የበረሃ አንበጣ መቆጣጠሪያ ድርጅት ሰባኛውን የሚኒስትሮች ስብሰባ በቢሾፍቱ ከተማ እያካሄደ ይገኛል። በ2017-18 የምርት ዘመን በክላስተር አስተራረስ ዘዴ በጤፍስ እንደ ማሽላ በቆሎና በሰሊጥ ሰብል ከተሸፈነው ሁለት መቶ አርባ ሺህ ሄክታር መሬት 17 ሚሊዮን ኩንታል ምርት እንደሚጠበቅ የትግራይ ግብርናና ገጠር ልማት ቢሮ ገለጸ። ቢሮው በክልሉ የምግብ ዋስትና በማረጋገጥ የተሻለና ተወዳዳሪ ምርቶችን በአለም ገበያ ለማቅረብ የሚያስችሉ ስራዎች እያከናወነ ስለመሆኑ አስታውቋል። በ2017/18 የምርት ዘመን ምርጥ ዘር ተጠቅመው ኩታ ገጠሜ ክላስተር አስተራረ ዘዴ በመዘርጋት የተሻለ ምርት ባረጋገጡ ወረዳዎች ተሞክሮ በመውሰድ አመራሮች፣ የግብርና ባለሙያዎችና ከተለያዩ ቦታ የተውጣጡ አርሶ አደሮች የተሳተፉበት በትግራይ ሰሜን ምዕራብ ዞን ሁለት ወረዳዎች የመስክ ምልከታ ተካሂዷል። በመስክ ምልከታው የተገኙት የትግራይ ግብርናና ገጠር ልማት ቢሮ ኃላፊ ዶክተር እያሱ አብርሃ በ2017/18 የምርት ዘመን የክረምት የዝናብ ስርጭት ዘግይቶ የጀመረ ቢሆንም የተገኘው ውሃ በመጠቀም ምርትና ምርታማነትን ለማሳደግ በተደረገው ጥረት በክልሉ ካለው አጠቃላይ የሚታረስ መሬት 758 ሺህ ሄክታር መሬት ያሉን በተለያዩ የመኸር ሰብሎች ለመሸፈን ተችሏል ብለዋል። በትግራይ ከሚታረሰው አጠቃላይ መሬት በእጃችን ካለው 58 በመቶ ያህሉ 758 ሄክታር መሬት ታርሶ ሙሉ በሙሉ በሚባል ደረጃ በመህር ሰብል ተሸፍኗል። ከዚህ የተረፈ መሬት በቁጥር ትንሽ ነው። በሰብል ከተሸፈነው አጠቃላይ መሬት 24 ሄክታር መሬት በክላስተር ምርታማ አርሶ አደሮች የተያዘ በመሆኑ ከዚህ ክላስተር 27 ኩንታል ከሄክታር ምርት በማግኘት በአጠቃላይ ከክላስተሩ 17 ሚሊዮን ኩንታል ምርት እናገኛለን ብለን እቅድ ይዘናል። ተቀዳሚ ተልእኳችን የክልሉ ምርትና ምርታማነትን በማሳደግ የምግብ ዋስትና በማረጋገጥ በዓለም ገበያ ተወዳዳሪ የሆኑ የተሻሻሉ ሰብሎችን ማምረት ነው ያሉት ዶክተር እያሱ አብርሃ ይህንን እቅድ ለመተግበር የአርሶ አደሩ ተጠቃሚነት የሚያረጋግጥ ኩታ ገጠም የክላስተር አሰራር ዘዴ በመጠቀም በሄክታር 27 ኩንታል ምርት ለማግኘት በስፋት እየተሰራ ነው ብለዋል። 217 የ2017 የምርት ዘመን ትልቁ ውጤት የምንለው የምርት ብዛት ብቻ ሳይሆን በአርሶ አደሩ የተረጋገጠው የአስተሳሰብ ለውጥ ጭምር ነው። ከዚህ ቀደም የክላስተር አሰራር አስተሳሰብ ባህል በአርሶአደሩ አደሩ ባለመዳብሩ ሁሉም በዘፈቀደ ነበር የሚያርሰው፣ አረም የሚያርመው የነበረን በዚህ መልኩ ነበር። ይህ ደግሞ በትግራይ የሚጠበቀውን ምርትና ምርታማነት ማምጣት አይችልም። ኩታ ገጠም አርሶ አደሮችን ማፍራት ከተቻለ የበለጠ ውጤት ማግኘት ይቻላል። አሁን ያለው ተሞክሮ ይህንን ነው የሚያመላክተው። ከዚህ በተጨማሪ የምግብ ዋስትናችን ከተረጋገጠ በሰሊጥ ምርት ላይ ትኩረት በመስጠት ወደ ገበያ ለማቅረብ በስፋት እንሰራለን። በአማራ ክልል የወባ ወረርሽኝን ለመከላከል በቅንጅት ሊሰራ እንደሚገባ በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ክላስተር ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ ተናገሩ። የአማራ ክልል ሕብረተሰብ ጤና ኢንስቲትዩት በክልሉ ወባን ለመከላከልና ለመቆጣጠር የሚያስችል የውይይት መድረክ በባህር ዳር ከተማ አካሂዷል። በመድረኩ የተገኙት በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የወባ ወረርሽኝ በማህበረሰቡ ዘንድ ዘርፈ ብዙ ችግሮችን የሚያመጣ ገዳይ በሽታ ስለመሆኑ ገልጸዋል። በክልላችን ብቻ ሳይሆን በአፍሪካ ገዳይ ከሚባሉ በሽታዎች ውስጥ የሚካተት በሽታ ነው። ስለዚህ ዘርፈ ብዙ የሆነ ኢፌክት የሚያመጣና ከመግደል በዘለለም ጭምር በፖለቲካው፣ በኢኮኖሚ፣ በማህበራዊ ዘርፋችን ላይ የሚያመጣው ጫና እጅግ በጣም ከፍተኛ እየሆነ ከአደራደር እየከፋ የመጣ እየተለማመድ ነው ጭምር የመጣ ነው በሽታ ነው ማለት ነው። ባለፈው ዓመት የአረብ እጆች ውባን ይከላከላሉ በሚል ጤና ጣቢያ ምር መከላከል ስራን ለመስራት ጥረት አድርገናል። የተወሰኑትን ብናጣም ወገኖቻችንን ለመታደግም ጥረት አድርገናል። እንደ ሪፖርተራችን ተስፋውን ደስታ ዘገባ የወባ ወረርሽኝን ለመከላከል ከጤና ተቋማት በተጨማሪ ከሌሎች አካላት ጋር በትብብር ሊሰራ እንደሚገባም ጠቁመዋል። የወባ ባህሪ በራሱ እየተቀያየረ ነው። ለምን ብለን ማጥናት ያስፈልጋል። የሆነ ኤሪያዎች ላይ ይበዛል። ለምን ብለን ማጥናት መቃኘትን ያስፈልጋል። ተረዳርቱ ወደ ዘላቂ መፍትሄውም ጭምር መምጣት ሁሌ ወረሽ በተከሰተ ቁጥር እየወጣን መጫወጫው ሳይሆን ቀድመን የምንከላከልበትን ዘዴም ጭምር ማመቻቸት እንዳለብን ያጋጠሙን ችግሮች በደም ድል ማድረግ እና መፍትሄ ማስቀመጥ መቻል አለብን ብለን እናስባለን። መንግስታዊ ያልሆኑ ተቋማት እዚህ ላይ ይኖራሉ ብዬ አስባለሁ። በብዙ በልኩ የሚያግዙን ተቋማት አሉ። ትክክል ነው። ወዲያው ሚዲየት የሆነ መልስ የሚያስፈልጉን ላይ ደራሾቻችን ናቸው፣ ያግዙናል። በቴክኒክ፣ በገንዘብ፣ በሀሳብ የሚደግፉ መንግስታዊ ያልሆኑ ተቋማት አሉ። የበለጠ ደግሞ ተባብረን ይህንንም ችግር እንድንፈታ አደራ ማለት ፈልጋለሁ። የሚዲያ ተቋሞቻችን ከዚህ ካሁን በፊት ከምትሰሩት የበለጠ እንድትሰሩና ሕዝባችንን እንድታግዙና አደራ ማለት ፈልጋለሁ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ነው እየተከታተላቸው የምትገኙት። አሁን ደግሞ ከውጭ ሀገራት ወዳገኘናቸው ናቸው ዘገባዎች አልፈናል። አፍጋኒስታን እና ፓኪስታን የጊዜያዊ ተኩስ አቁም ስምምነት ላይ መድረሳቸውን አስታወቁም። የፓኪስታንና የአፍጋኒስታን ታሊባን መንግስት በቅርቡ በተፈጠረ የድንበር ግጭት ውስጥ መግባታቸው የሚታወስ ነው። ከዚህ ቀደም የታሊባን ቃል አቀባይ በፓኪስታን በተኮሰ ጥይት ከ12 በላይ ንጹዋን ዜጎች መገደላቸውና ከመቶ በላይ ሰዎች መቁሰላቸውን መግለጻቸውን ተከትሎ ውጥረቱ ጨምሮ ነበር። ነገር ግን ከፓኪስታን ጦር በኩል ምንም ይፋዊ ማረጋገጫ አልተሰጠም። አሁን ላይ በሁለቱ ወገኖች የ48 ሰዓት የተኩስ አቁም ስምምነት አድርገዋል ሲል የዘገበው ቢቢሲ ነው። በሌላ የውጭ ዜና ደግሞ የሶሪያው ፕሬዚዳንት አህመድ አልሻራ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በሞስኮ ተገናኝተው ሀገራቸው ከሞስኮ ጋር ያላትን ግንኙነት በአዲስ መልክ ለማደስ እንደምትፈልግ ገለጹ። ፕሬዚዳንት አልሻራ መንግስታቸው ከዚህ ቀደም ከሩሲያ ጋር የተደረጉ ስምምነቶችን በሙሉ እንደሚያከብር ለፕሬዚዳንት ፑቲንም አረጋግጠዋል። ይህ አልሻራ ወደ ሞስኮ ያደረጉት የመጀመሪያው ይፋዊ ጉብኝት ሲሆን ሩሲያ ከስልጣን የተወገዱትን በሽር አል አሳድን ካስጠለለች አስር ወራትን አስቆጥራለች። በክሬምሊን በተደረገው ውይይት ፕሬዚዳንት አልሻራ ግንኙነቶችን በአዲስ መልክ የምንነቃኘውና ና የምንወስነው ሉዓላዊነቷ የተጠበቀ ነጻ ሶሪያን ለመገንባት ነውም ብለዋል ምንም እንኳን አልሻራ በሽራ አል አሳድን አሳልፋ እንድትሰጥ ሞስኮን ለመጠየቅ ማቀዳቸውን አንዳንድ የዜና ወኪሎች ቢዘግቡም በስብሰባው መጀመሪያ ላይ በተላለፈው አጭር የቴሌቪዥን ምስል ይህ ጉዳይ ሲነሳ አልተሰማም። ፕሬዝዳንት ፑቲን በበኩላቸው አልሻራን በደስታ የተቀበሉ ሲሆን በሶሪያ ከአሳድ ውድቀት በኋላ ለመጀመሪያ ጊዜ የተካሄደውን የፓርላማ ምርጫ ታላቅ ስኬት ሲሉ አድንቀዋል። ምርጫው የፖለቲካ ኃይሎችን ትስስር እንደሚያጠናክርም ገልጸዋል። እስራኤል ለሰብአዊ እርዳታ የራፋን መተላለፊያ ለመክፈት ወሰነች። እስራኤል የአራት አጋቾች አስክሬን መመለስ ከተረጋገጠ በኋላ በጋዛና ና በግብፅ መካከል ያለውን የራፋ መተላለፊያ ለመክፈት ና ሰብአዊ እርዳታ ወደ ጋዛ እንዲገባ መፍቀዷ እየተዘገበ ይገኛል። በዚህ ውሳኔ መሰረት እስራኤል ቀደም ሲል በሐማስ ላይ ለመውሰድ ያቀደቻቸውን እርምጃዎች ሰርዛለች። ከእነዚህ መካከል ወደ ቀጠናው የሚገቡትን እርዳታ የጫኑ መኪኖች ቁጥር በግማሽ መቀነስ ይገኝበታል። ራፋህን ለመዝጋት ቀደም ብሎ የተወሰነ ውሳኔ የመጣው በቅርቡ በአሜሪካ አደራዳሪነት በተደረሰው የተኩስ አቁም ስምምነት መሠረት ሐማስ የአራት እስረኞችን አስክሬን ለማስረከብ ባለመቻሉ ነበርም። ሐማስ በወቅቱ እስረኞች የሚገኙበትን ቦታ ማግኘት አስቸጋሪ መሆኑን መግለጹን ተከትሎ እስራኤል መተላለፊያውን ለመዝጋት ወስና ነበር። ይህ ችግር መተላለፍን ተከትሎ ታዲያ መፈታቱን ተከትሎ ታዲያ እስራኤል እርዳታ ወደ ፍልስጤም እንዲተላለፍ ድንበር ከፍታለች።